ሰላም ጤና ይስጥልን። ክቡራትና ክቡራን የቻናላችን ታዳሚዎች እንደምን አላችሁ? ይህ ወግማር ነው። እስከ ዝግጅታችን ፍጻሜም አብራችሁ እንድትቆዩ በትህትና እንጋብዛለን። በዛሬው ዕለታዊ የወግማር መረጃችን ከበርካታ ዓመታት በኋላ ብፁዓን አባቶች እርቅ ሊፈጥሩ መሆኑን፣ በኢትዮጵያ የግሉ ዘርፍ ነዳጅ እንዲያስገባ መፈቀዱን፣ በሳምንት 12 ሚሊዮን የሚሆኑ ኢትዮጵያውያን የሚያደምጡት ሬዲዮ ጣቢያ መዘጋቱን፣ እንዲሁም ከፍተኛ የአሜሪካን ባለሥልጣናት በየመን የታቀደ ሚስጥራዊ ጥቃትን ጋዜጠኛ ባለበት የማህበራዊ ሚዲያ ቡድን በማጋረታቸው ስለተቀሰቀሰ ቁጣ በስፋት እንመለከታለን። ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉን። ብፁዓን አባቶች ከረጅም ዓመታት በኋላ እርቅ ሊፈጽሙ መሆኑ ተሰማም። ብፁዓን አባቶች ከአሥር ዓመታት በላይ ያስቆጠረውን አለመግባባት በርቅና በሰላም ለመፍታት ወደ ግሪክ አቴንስ አቅንተዋል። በግሪክ አቴንስ በምትገኘው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የተፈጠረውን አለመግባባት በስምምነትና በሰላም መፍታት ይቻል ዘንድ በቅዱስ ሲኖዶስ ምልአተ ጉባኤ የተመደቡት ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታና የከንባታ የከንባተ ሃላባ ጠንባሮ አህጉረ ስብከት ሊቀጳጳስ ወደ ግሪክ አቴንስ አቅንተዋል። ቀደም ሲል በቅዱስ ሲኖዶስ ምልአተ ጉባኤ የተመረጡት ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊና የኒውዮርክ ሀገረ ስብከት ሊቀጳጳስም ወደ ስፍራው ያመሩ ሲሆን የግሪክና ኖርዲክ ሀገራት ሊቀጳጳስ ብፁዕ አቡነ ኤልያስ ከሉካ ብዱን ጋር በመሆን ችግሩ ለመፍታት ወደ ግሪክ አቲንስ ያቀናሉ ተብሎም ይጠበቃል። ሉካን ቡድኑ ወደ ግሪክ አቴንስ የሚያቀኑት ከአሥር ዓመታት በላይ ያስቆጠረውን አለመግባባት በእርቅና በሰላም እንዲፈታ ቅዱስ ሲኖዶስ የሰጠውን መመሪያ በመተግበር አንድነት እርቅና ስምምነትን በመፍጠር ለሁለት በተከፈሉት ኦርቶዶክሳውያን መካከል ቀድሞ የነበረውን ጠንካራ አንድነት ለማጽናት መሆኑን ብፁዕ አቡነ ጢሞቴዎስ የዳውሮ ኮንታና የከንባታ ኃላባ ጠንባሮ አህጉረ ስብከት ሊቀ ጳጳስ አስታውቋል። ዘገባው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህዝብ ግንኙነት መምሪያ ነው። የግል ኩባንያዎች ነዳጅ ወደ ሀገር ውስጥ እንዲያስገቡ ተፈቀደም። የግሉ ዘርፍ ከሽያጭ በተጨማሪ ነዳጅ ማስመጣት እንዲችል የሚፈቅደው አዋጅ ስራ ላይ ውሏል ተባለ። የነዳጅ ግብይት አዋጅ ቁጥር 1363 ህዝባር 2017 ላለፈው 11 ዓመታት በስራ ላይ የነበረውን አዋጅ የቀየረ ሆኖ ባለፈው ጥር ነበር በፓርላማ የጸደቀውም። ይህ አዋጅ ባሳለፍነው ሳምንት በነጋሪት ጋዜጣ ታትሞ መውጣቱን ተከትሎም ወደ ስራ መግባቱ ነው እየተነገረውም። በዚህም እስካሁን በመንግስታዊ የነዳጅ አቅራቢ ድርጅት ብቻ ተይዞ የነበረውን የነዳጅ ከውጭ ገዝቶ የማስገባት ስራ ሌሎች ኩባንያዎች ማከናወን እንዲችሉ በር የሚከፍት ነው። የነዳጅ ንግድ የመንግስት ማክሮኢኮኖሚ ማሻሻያ ትግበራ አካል ሆኖ እየተሰራበት የሚገኝ መሆኑም ይታወቃል። ከፍተኛ የዋጋ ጭማሪ የታየበት የነዳጅ ሽያጭ ዋጋ ሰሞኑን በነዳጅ እጥረት ምክንያት በተለያዩ እንቅስቃሴዎች ላይ ክፍተት መፍጠሩ ይታወሳል። ቀደም ሲል በመንግስት ብቻ ወደ ሀገር ውስጥ ይገባ የነበረው ነዳጅ አሁን ላይ የግሉን ዘርፍ ማሳተፉ ወደፊት ምን አይነት ተጽዕኖ ያሳድራል የሚለው ትልቁ ጥያቄ ነው። ከአራት አስርት ዓመታት በላይ ለአድማጮች ሲደርስ የነበረው ቪኦኤ አማርኛ ተዘጋም። ለ43 ዓመታት አድማጮችን ያገለገለውና በድንገት በትራምፕ ውሳኔ ቪኦኤ አማርኛ ተዘግቷል። በድንገት ስርጭት የተቋረጠው ቪኦኤ ለ43 ዓመታት የኢትዮጵያን ፖለቲካ፣ ማኅበራዊ ሕይወትና ጥበብ በቅርበት የዘገበ ሲሆን በአሜሪካውያን ግብር ከፊያዎች ገንዘብ የተቋቋመው ቪኦኤ በዶናልድ ትራምፕ ትእዛዝ ከተቋረጠ አንድ ሳምንት አልፎታል። አርብ መጋቢት 6 2017 ዓ.ም ለቪኦኤ አማርኛ መደበኛ የስርጭት ቀን ነበረ። ጋዜጠኞቹ የተለመደውን የ30 ደቂቃ ዝግጅታቸውን አቅርበው ሲሰናበቱ ቅዳሜ ምን እንደሚተላለፍ ተነጋግረውና የሥራ ድርሻም ተከፋፍለው ነበር የተለያዩት። ቅዳሜ ዕለት ግን ቪኦኤ አማርኛን ጨምሮ 1300 የቪኦኤ ሰራተኞች የግዳጅ ረፍት እንዲወጡ የሚገልጽ የኢሜል መልእክት ደርሷቸዋል። የራዲዮ ጣቢያው ከተመሰረተበት እንደ ኢሮፓያን አቆጣጠር ከ982 ወዲህ ለመጀመሪያ ጊዜ ጸጥ ረጭ ብሏል። የራዲዮ ጣቢያው የኮንትራት ሰራተኞች ቅጥራቸው ሙሉ በሙሉ ተቋርጧል። ቋሚ ሰራተኞቹ ዕጣ ፈንታቸው እስኪወሰን ድረስ የግዳጅ ረፍት ላይ እንዲቆዩም ተደርጓል። በኢትዮጵያ ታሪክ በርካታ ወሳኝ ምዕራፎች ላይ እማኝ በመሆን ለ43 ዓመታት በስርጭት ላይ የቆየው ቪኦኤ አማርኛ ልሳኑ ተዘግቷል። እንደ ቢቢሲ ዘገባ ይህ እንደ መረጃ ምንጭ ለሚያወት አድማጮቹ፣ ለበርካታ ሰራተኞቹ፣ የኢትዮጵያ መገናኛ ብዙሃን ለሚከታተሉ ሁሉ አስደንጋጭ ዜና ነበረም። በሳምንት 12 ሚሊዮን ኢትዮጵያውያን የሚያደምጡት ጣቢያ ቪኦኤ አማርኛ ኢትዮጵያ ውስጥ ስርጭት ሲጀምር መረጃ ከመንግስት ቋት ብቻ ነበር የሚፈሳውም። ኮሎኔል መንግሥቱ ኃይለማርያም ስልጣን ላይ በነበሩበት ሰዓት ኢትዮጵያ በአንድ አይነት የፖለቲካ ስርዓት ውስጥ በምትተዳደርበት በዚያ ወቅት አሜሪካውያንን ከኢትዮጵያ ውስጥ ጠራርገው ባስወጡበት ጊዜ ነው ቪኦኤ አማርኛ ስርጭቱን የጀምረው። ያኔ የአሜሪካን ፕሬዚዳንት የነበሩት ጂሚ ካርተር ለፕሮፓጋንዳ በሚል ገንዘብ በመበደባቸው ቪኦኤ በአማርኛ ቋንቋ ስርጭቱን ጀምሯል። በመገናኛ ብዙሃን ዘርፍ ተመራማሪ የሆኑት አቶ እንዳልካቸው ኃይለ ሚካኤል ቪኦኤ አማርኛ እንደ ኢሮፓያን አቆጣጠር 1982 ሲቋቋም በወቅቱ ሀገር ውስጥ ነጻ የሆነ የመገናኛ ብዙሃን አገልግሎት ያልነበረበት እንደነበረ አስታውሰው በጣም ብዙ ሰው ያደምጠው የነበረው ሚዲያ ነው ይላሉ። ቢቢሲ በዘገባው ላለፉት 40 ዓመታት የኢትዮጵያን ፖለቲካ በቅርበት የዘገበ የሰነደ ቪኦኤ በአሜሪካን ታክስ ወይንም ግብር ከፊያዎች የተቋቋመ ትልቁ ድርጅት ሲሆን የቪኦኤ አማርኛ መስራች ከሆኑ ጋዜጠኞች መካከል አንዱ የሆኑት አቶ ንጉሴ ለደርግ መውደቅ ቪኦኤ ትልቁን አስተዋፅኦ አድርጓል ብዬ የማመን ሰው ነኝ ይላሉም። ምክንያቱም ደርግ የሚደብቀውን ነገር ሁሉ ያወጣ ነበር ባይ ናቸውም። ዘገባው የቢቢሲ ነው። ከፍተኛ የአሜሪካ ባለሥልጣናት በየመን የታቀረ ሚስጥራዊ ጥቃትን ጋዜጠኛ ባለበት የማኅበራዊ ሚዲያ ቡድን በማጋረታቸው ቁጣ ተቀሰቀሰም። የአሜሪካ ከፍተኛ ባለስልጣናት ጋዜጠኛ ባለበት የሲግናል ቡድን ውስጥ በየመን ላይ ለማድረስ የታቀደ ጥቃትን በተመለከተ መረጃ በማጋረታቸው ከፍተኛ ቁጣ ተነስቷል። ይህ የሲግናል ቡድን ባለስልጣናት የሚለዋወጡበት ሲሆን ጋዜጠኛ ቡድኑን መቀላቀሉን ዋይት ሀውስ አረጋግጧል። በአትላንቲክ መጽሔት የሚሰራው ጀፍሪ ጎልድበርግ እንዳለው ምክትል ፕሬዚዳንት ጄዲ ቫንስና የመከላከያ ጸሐፊ ፔታ ገስት የሚገኙበት ቡድን ውስጥ ነው የተቀላቀለው። አሜሪካ ባውቲ አማጺያን ላይ ለማድረስ ያቀረችውን ሚስጥራዊ ጥቃት ጋዜጠኛው መመልከቱን ተናግሯል። ምን አይነት መሳሪያ ጥቅም ላይ እንደሚውልና የትኛው ኢላማ ላይ መቼ ጥቃቱ እንደሚፈጸም መረጃውን ጋዜጠኛው ያየው ከጥቃቱ ሁለት ሰዓት ቀድሞ ነበር። ዲሞክራቶች የትራምፕን አስተዳደር ሲተቹ፣ ሪፐብሊካኖችም ስጋታቸውን ገልጿል። ጋዜጠኛው ወደ ሲግናል ቡድኑ እንዲቀላቀል የተደረገው በድንገት እንደሆነም ተነግሯል። የዋይት ሃውስ ብሔራዊ ደህንነት አማካሪ ማይክል ዋልስ ወደ ቡድኑ አካቶት ሊሆን እንደሚችልም ተገምቷል። ሐውቲዎችን የሚደግፍ ሰው ወደ ሲግናሉ ቡድኑ እንኳንም አላካተቱም። የአሜሪካውያንን ሕይወት አደጋ ላይ የሚጥል መረጃ ነበር እያጋሩ የነበረው ብሏል ጋዜጠኛው። ዶናልድ ትራምፕ አትላንቲክ ላይ ስለወጣው ዘገባ እንደማያውቁ ገልጸዋል። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪት በሐውቲዎች ላይ የደረሰው ጥቃት ስኬታማ ነበረም፣ ፕሬዚዳንት ትራምፕ በብሔራዊ ደህነት ቡድናቸው ይተማመናሉ ስትል ተደምጣለች። እንደ ቢቢሲ ዘገባ የመከላከያ ሚኒስትር ጸሐፊም ወታደራዊ ኦፕሬሽኑ ስኬታማ መሆኑን አስረድተዋል። ጋዜጠኛው በሲግናል ቡድኑ መቀላቀሉን በተመለከተ ሲጠየቁ አሳሳችና ዋጋ ቢስ ጋዜጠኛ ነው ሲሉ መልሰዋል። ሪፐብሊካኑ አፈጉባኤ ማይክ ጆንሰን ባለስልጣኖች በተገቢው መንገድ ኃላፊነታቸውን እየተወጡ መሆናቸውን በመጥቀስ የጋዜጠኛው በሲግናል ቡድኑ መግባቱ ግን ስህተት ነው ብለዋል። ዲሞክራቶች ጉዳዩ ላይ ምርመራ እንዲከፈት ጠይቋል። የብሔራዊ ደህንነት ቅሌት ነው ሲሉም ተችተዋል። ዲሞክራቱ ቻክ ሹመር ለረዥም ጊዜ እንዲህ ያለ ነገር አልሰማሁም፣ የወታደራዊ ደህንነት ክፍተት ነው ሲሉ ተደምጧል። ጋዜጠኛው ቡድኑ ውስጥ እንዲገባ ስለመደረጉ በአትላንቲክ ዝግባ ላይ ተጽፏል። ቡድኑ ምናልባትም ሐሰተኛ ሊሆን እንደሚችል አስቦ ነበረም። ሆኖም ግን በየመን ስለታቀደው ጥቃት በቡድኑ መረጃ ሲለቀቅ በጣም ነበር የተደነቀው። የሁቲ ባለስልጣን በኤክስ ገጻቸው እንዳሉት በአሜሪካ የአየር ጥቃት 53 ሰዎች ተገድለዋል። ሲግናል ደህንነቱ አስተማማኝ የሆነ መተግበሪያ ስለሆነ በጋዜጠኞችና ባለስልጣኖች ይመረጣል። ጋዜጠኛው እንዳለው ስለ ጥቃቱ ባለስልጣኖቹ መልእክት በሚለዋውጡበት ወቅት ምክትል ፕሬዝዳንቱ ከፕሬዝዳንቱ የሚጻረር አስተያየት ሰጥተው ነበረም። ጄዲ ቫንስ ፕሬዚዳንቱ አውሮፓ ላይ ከሚስተዋለው መልእክት ጋር ጥቃቱ የሚጋጭ መሆኑ የገባው አልመሰለኝም ብለው መጻፋቸውን ጋዜጠኛው በዘገባው አስነብቧል። ምክትል ፕሬዝዳንቱ ቃል አቀባይ ዊሊያም ማርቲን ግን ፕሬዝዳንቱና ምክትል ፕሬዝዳንቱ በውጭ ጉዳይ ፖሊሲ ላይ ተመሳሳይ አቋም አላቸው ሲሉ ለቢቢሲ ገልጿል። በሲግናል ቡድን ውስጥ የነበሩት ባለስልጣናት የአሜሪካ መርከቦችን ለመጠበቅ የአውሮፓ ሀገራት ገንዘብ እንዲመድቡ ስለመጠየቅም ተወያይተዋል። ጄዲቫንስ በቡድኑ በጻፉት መልእክት ላይ አውሮፓውያን አሜሪካ በየመን ከምታደርሰው ጥቃት ተጠቃሚ መሆናቸውን አስረድቷል። ዘገባው የቢቢሲ ነው።